አስታክሉ ይድ አይበቃም እንዴ? እየሰማህ ነው? ይኸውልህ ልክ እሱ እንደጨረስክ እንደዬ ነው ቀጥታ ነው የምትሄደው። እችን ነው የምትጨርሳት። አረ ተዋረ ግን በፈጣሪ ወንድ ልጅ አይደለም ያለው። ኪስ ብር ቸግሮህ ሃይቅም ጎሎ ሃይቅም ብር አታ አታውቅም። ብር ሳይኖር ለምን ገባ? እኔ ብር ያለኝ እኮ ስለ መሰለኝ ነው መስሎኝ ነው ትላለህ። በመሰለኝ ይሰራል እንደ መሰለኝ የሚባል ነገር አለኝ እርግጠኛ ሆነ መግባት ነው የገባው። እኮ ሆቴል ነው እናትህ ቤት ገባህ መሰለህ? ባለቤቴን አባት ጠርቼ አመጣልሃለሁ። ብር እሳቸው ጋር ነው ያለው። መቼም የሚስቴን አባት እጠራለሁ ይላል እንዴ። ካዝና እሳቸው ናቸው ያንን ካሰብክ፣ የምጠራ ከሆነ ወንበር ስናሳጥብ፣ ይሄን እንዳለ ስናስቆርጠ፣ የት ሄደህ ነበር? ይኸውልህ እሱን ልክ እንደጨረስክ ማለት ነው። እየሰማህ ሰማይ፣ በደንብ እየሰማሁህ ነው። እሱን ልክ እንደጨረስክ ይሄንን እዛ ድረስ ታጸዳዋለህ። መጣው ይሄን ልክ እንደጨረስ፣ ሌላ የሴቶቹን ደግሞ የምታግዘው ነገር አለ ትላለህ። ቶሎ ጨርስና አጽደውና ነው። ከዛ ሌላ ቀን ማስተማሪያ ነው። ሌላ አልተመታ፣ ምን አላልክ? ምንድን ነው? ስራ ነው የሰራው እኮ ስፖርት በለው። ምንድን ነው ብመታ? ስመለስ ይሄን ጨርሰህ እንዳገኝ፣ እሺ? ከዛ በኋላ ወደዚህ ትቀጥላለህ። መጣው በጣም ቢንገብረው አያልቅበት ሰራል፣ እኮ ጭንቅላት ታውቃላት። ሰላሙ አለይኩም እንዴት ነሽ አዎ እባክሽ ምን ቁርስ ሳልበላ የወጣሁት እኮ አሁን የደወልኩልሽ ቁርስ ልጋብዘሽ ታዲያስ አይ ኧረ ምንም ችግር የለውም ቶሎ ብለሽ ብቻ ብን ብለሽ ነኝ መጀመሪያ ቀን ጨጨብሳ አይበላንበትም ቤት ታውቂያለሽ አይደል በጣም የምትወጁ ቤት እዛ ነኝ ቀጥታ ወደዛ ነኝ እሺ እዛ ነኝ ምን የመሰለ ጨጨብሳ አዝዣለሁ መሰለሽ እንዴ ውዴ፣ ለአንቺ ያልሆነ ለማን ሊሆን? ባይበላስ ቢቀር አንቺ ካልላሽ ስለዚህ፣ ነይልኝ በፍጥነት ምንም ምንም ግድ የለሽም። አንቺ እዚህ መምጫ ታክሲ ታጫለሽ። እንዴ መመለሻው ችግር የለው፣ እኔ ከዚህ እሰጥሻለሁ። አንቺ ብቻ መምጫው ካለሽ ቀጥታ ነይ ረ እንደውም ብቻ ፍጠኝ፣ በቃ ፍጠኝ። ችግር የለው፣ መመለሻ ችግር የለው፣ እኔ እሰጥሻለሁ። ኦ አንቺ ሌላ ጥያቄ ጠይቂ። ሁሉንም እዚህ ስመጪ ይደርሳል። በቃሽ እበላለሁ ብለሽ ትበያታለሽ። ልትበይሩት ትመጫለሽ ማለት ነው አይደለ? አያልቅበት ጭንቅላት እኮ ይሰራል እኮ አንዳንዴ ይሰራል። የባለቤቴ አባት ናቸው፣ አ ብሬ የከለከሉት። እንዴት አድርጌ እንደማስመልሳቸው ደግሞ ቀማቀው ነኝ ና እስኪ ማነህ፣ ና ቁጭ በል። ምንድን ነው ውስጥ ቆመው፣ እኔን ተፈልጎ ከፈለግ ቁጭ በል እልሃለሁ፣ ከፈለግኩ እኮ ተነስ እልሃለሁ። ምንድን ነው ሥራ ማስተናገድ ነው አይደለ? ወይስ ቁጭ ስትል ከእኔ እኩል የሆንክ መሰለህ? ዛሬ የማታመጣው ነገር የለም። አይዞህ፣ ምን አይከፍልም። እንደባለፈው ምናምን ብለህ ካልከፈልኩኝ የምሆነውን ነገር ስለማቅ ዛሬ የምፈልገውን ምግብ ነው የምታመጣልኝ። ስራኮን ስራ የምታዘዝ ነው ምንድነው? እንዲህ ተኮፈሰ ምናምን የምትቀመጠው አስተናጋጅ ሲኮፈስ ምን አያምርበትም። በጣም ነው የሚገርመው። አምስት ደቂቃ ያልኮ ሰውዬ ድጋሚ አሁን አጨብጭበ ጠርተኝ እንደ እግርን አጣምረ ቁጭ ትላለ ምንም ሳይኖር። ዛሬ መክፈል ብቻ አለ የሚሆ በቲፕ አይንን ሁሉ አጠፋለ። እሺ አይተ ማታቀውን ቲፕ ነው የምሰጥ አንተ ሰውዬ ግን እንዴት ነው? ባለፈውም እዚሁ ነበር፣ ዛሬም እዚሁ ነው። ምንድነው አዲስ ነገር ምናምን ለውጥ የለም እ ለውጥ ምናምን እኮ ያስፈልጋል። የሰው ልጅ በህይወት ሲኖር ለውጥ አስፈላጊ ነው። ታውቃለህ አይደል? ሁሉ ጊዜ ይሄን ጋውን ተነቅሰው ነው። አይ ቢሰበት። ኦኬ፣ ቁጭበል። የት ነው? እኔ ተነስ ካላልኩህ አትነሳም። እሺ? ቁጭበል። ትዕዛዜን እኮ አልጨርስኩም። እሺ ገብቷል? አዎ። አስተናጋጅ እንዲህ አንገቱን ስብር አድርጎ እሺ ሲል ነው ደስ የሚል። ገብቷል አይደለም? በጣም ጥሩ። ስለዚህ መጀመሪያ ፍርፍሩን ታመጣለህ፣ ከዛ በኋላ ደግሞ አንድ የሚመጣ ሰው አለ፣ የዛኔ ደግሞ ጨጨብ ሰውን ታመጣለህ። ተግባብተናል? አሁን መነሳት ትችላለህ። እንደዚህ ቡጥር ብለህ አዘኝ፣ ፍልስስ ብለህ ተቀምጠህ አዘኝ። ግን ኪስህ እንደባለፈው ባዶ ቢሆን ማለት ነው የሚወሰድ እርምጃ። በጣም ዛሬ ደግሞ እየከፋ ነው። ይኸውልህ እየሰማ ነው አይደለ ባለፈው ቀላል ነገር አሰርተን ብዙ ሞራል እንዳይጎዳ ጉዳይ የለቀቅናል። ዛሬ ደግሞ የተዘጋሽ እንትን ቤት አለ፣ እሱን ሁላ ነው የምናስከፍትህ። በቃ አሁን ሂድ ወደ ትዕዛዙ ጋር በህልሙ ቅቤ ባይጠጣ አካቂ ወር ሰው ነበር አሉ። እናንተዬ፣ ግን እንደዚህ አፌን ከፍቼ ከፍቼ በኋላ እሷ እባት መጣስ አይገርሙም? ግን እንደዚህ አፌን ከፍቼ ዋጋውን የምትከፍለው እሷ መሆኗ፣ ይበላት። ይሄ ሁሉ ለዚህ ሁሉ ነገር ተጠያቂ ማን ነው? አባቷ አሪፍ ነው።

እዚህ ቤት ያቺን ጨጨብሳ ጋበዝኩት፣ በኋላ ልብሽ ከፍት ያለው ሽማግሌ እ ልክ ነህ ግን፣ የተደገመው ዛሬ ሆነ እንጂ፣ ከዚህ በኋላ በፈለግሽ ቀን የመጣሽ መብላት ትችያለሽ። ምንም ነገር አትጨናነቂ። እሺ ደሞ ታውቂያለሽ፣ ያው አንቺ እንትን እንዳትዪ፣ ቤት እንዳሰሪ፣ እንዳደክሚብኝ ስላሰብኩኝ ነው እንጂ ቤት ሰርተሽ ምኮል ታበይንቺ ነበር አይደል? ኦ የኔ ሐሳቢ፣ ኦ የኔ ሐሳቢ አይደለም። እንኳን ደስ ያለሽ። አንቺ ዋናው ደስ መሰኘትሽን ነው የምፈልገው። ብር ከታሰበበት ይጠፋል ብለሽ ነው? ብር ይመጣል። ሞልቷል። አይስ ነው። እስከ ዛሬማ ቤት በኩል ታያለሽ። እድሜ ላባትሽ እና ሰዓት እየሄደ ነው። እንዴዳ፣ ወዴት? ወደ ቤት ነው። ቆይ ገና ትንሽ እንጫወታለን ነው ዛሬ ካጠገብሽ ሲቀር ይልሽ ያለ አየን ይባል የዋህ እኮ ነው። የገንዘብ ማጣት እንጂ ድሮንም እኔ ላይ እንደማይጨክን አውቅ ነበረ። የአባቴን ጉዳይማ ማስተካከል አለብኝ። በዚህ ጊዜ ቢወደኝ ነው እንጂ እንደዚህ አባቴ እየበደለው ማን አብሮኝ መሆን ይችል ነበር? ነገሮችን ማስተካከል ይኖርብኛል። ይሄኔ ቆንጆ ምን ላድርግ ብለሽ ነው? ምን ላድርግ፣ አባትሽ ጨጨብሳ አማረኝ በህልሜ ያየሁኝ ለሊቱ ሙሉ አይኔ ላይ እንዲ ወልብ ወልብ ወልብ ሲል እያልኩ ነገር ነገርኳቸው፣ አት በላትም እንዳማረህ ይቀራል አሉ። ምን ላድርግ፣ ያለኝ አማራጭ አንቺን ጠርቼ በአንቺ በኩል ያማረኝ ጨጨብሳ መብላት ነበረ። በላው፣ ግን ዋጋው ማን የከፈለው? አንቺ። አዎ፣ የአባትሽ ልጅ አይደለሽ? አዎ ክፈይ ደግሞ ምንም ችግር የለውም እኮ ያው ቢበዛ ስራ ቢያሰሩሽ ነው። ያው ሙያም ደግሞ ትለምጃለሽ። በዚህ ሙያ የለሽም። እቺ ሙያ ቢስ ደሞ ቢየ ኮሰ ሰብቼ እኮ ልበላ ይብራም ትያለሽ። አረ ያው ትከፍያታለሽ። እኔ ይኸውልሽ፣ ወፍ ይመስል መሰላል ላይ ሰቅለው ያሰሩኝ ስራ ማቀው እኔ ነኝ እ እንዲህ ላቤን እንዲህ አንጠፍጥፌ ጆሮዬ ተይዞ ስንት ነገር ነው የሰራሁት፣ ግን ገበናዬን ሸፍኝ ዝም እብያለሁ። ዛሬ ደግሞ አንቺ ትንሽ መቅመስ ቆንጠጥ መደረግ አለብሽ። እኚ አንገኛ አባት ሽምጡልሽ እጅ ልታጠብሉ ወጥቶ ጉድ ያደርገኛል። እንደዚህ እንዲህ ስቃዬ ካልገባሽ ደሞዜን አታስመልሽም። እኔ ደግሞ ደሞዜ እስኪመልስልኝ ድረስ የጀመርኩትን ትግል አላቆምም። እንደውም ስራውን አቆሚያለሁ፣ እንደውም ስራውን አቆማለሁ። ከየት ደሞዝ እንደሚከፈላቸው እናያለን። አባትሽ? አዎ፣ እሰይ። ምንም ትርጉም የለውም። ቁጭ ብድግ ብትይ ምንም። በቃ እኔ ሆንኩትን አታውቂም። አይብስ፣ ጨጨብሳ ልበላለሁ ብለሽ መተሽ ጨጨብሳ ልትሆኚ ነው እዚሁ ሰላም ነው። እኔ ምን ነው የተጨናነክሽ፣ ተመሳያለሽ? አይ ምንም፣ አሉ ሰላም ነው። አው ሰላም፣ ሰዓት ስለደረሰብኝ ሳፍ ትሰጪ። ከቤት ስወጣ ገንዘብ ያዝኩ ይመስለው የነበረ ግን እዚህ ስመጣ ገንዘብ አልያዝኩም። ካልሆነ ወይ ስልክሽን አስቀምጥሽ፣ ሂጃ ብር ስታመጪ ስልክሽን ትወስጃለሽ። እንዴ ስልክሽን ማላስ ይዘን ምን ማለት ነው? ስልክሽን ማስቀመጥ ካልቻለሽ እቤታችን ውስጥ ብዙ የሚሰራ ስራ ስላለ ያን ስራ ታግዣቸዋለሽ። ሰራ ያለሽ ማለት ቤት ልሄድና ገንዘቡን ይዤ ልምጣ። እንደዚያ ማድረግ ብ እንችላለን። እና ብሩን ሳትከፊ ዝም ብዬ አምኜ ልለቅሽ በባዶ እንድትጂ? አዎ ምታምን እንችላለን። የእኔ እናት እኔ ብዙ አታስቁሚ፣ ብዙ ስራ አለብኝ። ወይ ትከፊያለሽ፣ ወይ ስልክሽን አይዘሽ ሄደሽ ሳንቲም አምተሽ ታስተካክያለሽ። አልሆነ ደግሞ ገብተሽ ሴቶቹን አግዣቸው ስራ ትሰራ ያለሽ። እንዲሁም ከዚሁ ጋር ጀመሪ ካንቺ ጋር ክርክር የምከራከረበት ሰዓትም የለኝም። ቀጥይ እና አሰሚም። ምን ተነሽና ከዚህ ስራ ጀመሪ በቃ። ይሻሁን በባሏ ምክንያት ነው። እሱ የበላበትን እቃ ገብታ የምታጥቦ ገንዘብ አታ ቢባል ሰው ራሱ ቢሰማ ምንድን ነው የሚለኝ? ብቻ የሚያውቀኝ ሰው ዛሬ ቀን መጥቶ እንዳልዋረድ፣ እስካሁን የተዋረድኩት ይበቃኛል። ወይኔ የሰው እቃ ሰብሬ፣ ደግሞ ደሞ ሌላ ዳዳ ውስጥ እንዳልገባ እሱን ማመን ሰው ነው ብዬ ገንዘብ እንደሌለው እያወኩኝ፣ በእኔ አጨቀንም ብዬ ይኸው ጉድ ሰራኝ። ይበለኝ ሲያንሳኝ ነው። እሱን ማመን አልነበረብኝም። ብር እንደሌለው እያወኩኝ እንዴት ነው አምኜው የምመጣው? ግን ጨጨብሳ ልጋብዚ ሲለኝ ድሮኑ ማመን አልነበረብኝም። ገንዘብ ከየት አባቱ ያመጣል አባቴ ካልሰጠው። ወይኔ አባዬ ጉድህን፣ አልሰማ እንደዛ፣ አፈር አይንካት ብለህ ያሳደጋ ልጅህን እንደዚህ ገብታ ማንም የበላበትን ይበላበትን እቃ ስታጥብ ብታይ ቀድመህ ነበር የምትሞተው።

ምነው አልበዛም? ምንዴ? ምንድን ነው? እዚያ አይደለ እንደ ቀጠረችኝ። ሄሎ እእዛው እኮ ነው ያለሁት። የት ነው ያለሽው? ነይ ቆየሁ ከመጣሁ ነይ። ለል እና አንቺ የእሱን ገበና ለመደበቅ ብለሽ የማንም የበላበትን ብርጭቆና ሳህን ስታለቀልቂ፣ ግቢ ስትጠርጊ እንደዛ ስትለፊ ነው ያልሽው። እንዴት አይነት ነገር ነው! ለነገሩ ይኸውልሽ፣ ጠዋት ጨጨብሳ ማረኝ፣ ጨጨብሳ መበላበት ብር ስጡኝ ሲለኝ አይሆንም ባለቤት ተስራለህ ልጄ ያገባት ለምንድን ነው ተስራለህ ብየው ነበር። ብሩን እንደማንሰጠው እርግጠኛ ሲሆን ነው በኔ በኩል እኔ አንስቼ ብሩን መስጠት ስላልፈለኩ በአንቺ በኩል ብሩን አስወጣኝ አይደለ ከአንተ ጋር ወርቶ ጨርሶ ነው ለካ እሺ አንተ ናስተናጋጁ አንተን ያስተናገርካቸው ምንድነው ይሆን ያለው ምንድነው ሲቀይ እየሆን ያለው ለዚህ ብር ነው ልጄን ሰዓት ስታሳጥቧት ግቢ ስታስጠርቋት ብርጭቆ ስታለቀልቅ የከረመችው? ይሄ አግባብ ነው? እንደው አንድ ስልክ ብትጠውሉ ብትደውሉልኝና ናና የልጅህን ገበና ሸፍን ብባል መሸፈን ያቀሰኛል። እሷስ እንደው አሁን መክፈል ባትችል ሌላ ቀን ተመልሰሽ መተሽ ትከፍ ያለሽ ሂጂ ማለት አይቻልም? መጀመሪያ እኮ ልደውል ማለት ትችል ነበር ወይ ስልክሽን አስቀምጥ ሂጂ ብላ ሲገጥም፣ ደግሞ ከዚህ ቀደም አብሯት የነበረው ባለቤቷ መሰለኝ መቶ እንደዚህ የሆነ ነገር ስላደረገ ሳይከፍል ስላደረገ፣ በቃ እሷ ምታቅ ስለመሰለ ነው። እኛ እሷ ምን ይቃ ከአሁን በፊትም እንደዚሁ ሳይበላ እንዴ ይሄ ባለቤትሽ ጉዱ የማያልቅበት ይሄ አያልቅበት ባለቤትሽ ከአሁን በፊትም የለመደ ነው። እናንተስ እንደዚህ እየመጣ በልቶ ሳይከፍል የሚሄድ ከሆነ መጀመሪያውን ስለምን አስተናግዳችሁት? በጣም ነው የሚያሳዝነው። አው ቆይ፣ ለማንኛውም አንተም ብትሆን ቢያንስ ቢያንስ እህት እንውራለች አይደል? እናት እንውራለች። ሴት ልጅ እዛ ብርጭቆና ሳህን ስታሳጥባት የኔ ልጅ የሚያውቃት ሰው ቢያይ ምንድን ነው የሚለው? ለኔ ነው ወይ አስገብተሽ ሂጂ ብለናል። ችግር የለውም ለዚች ለማትረባ ብር የልጅን ገበና እንደዚህ አደባባይ ላይ ማስጣት ግን ይሄ ነው ነው ትልቅ ስህተት ነው። ለማንኛውም እኔ እዛ ያለውን ጉድ በማስተካከል አስተካክላለሁ። እናንተ ግን ትክክል አድርጉ። ተነሽ፣ ልጅ ውጣ።